እንግዲህ ቤዛን ማገት እሱን ደግሞ እንዳይነቃ ማድረግ ምንም ስህተት አልፈልግም እያለች ነው ቲጂ። ቢያንስ ግን ቆንጆ ራት ቤዛ ሰርፕራይዝ ልታደርገው ራት አቀራርባ፣ እኔ ጎረቤት ቀዩን ይዘህ ትመጣለህ። ናቶ ላይ ይዘህና እንዳለለ ሰርፕራይዙ ይበላሻል ብዬ ነው እኔ አመጣለሁ አልቆይም እያለች ነው። እኔ ላምጣ ወይም ሰው ልዘዝ ሲላት አይ በፍጹም እኔ አመጣለሁ ብላለች። እንግዲህ ቤዛ ወታለች። ከበሩ ላይ የሚጠብቃት አካል አለ። ልክ ትላት እንደምን ሁኜ ነው በዚህ ምሽት ብቻዋን የምልካት ብሎ ተከትሎ ሊወጣ ነው ሱራፌል። የሚሆነውን እናያለን። ቤዛ ስትወጣ ሲጠብቃት የነበረው ወንበዴ አቅፎ ወስዷት አላፍኖ ማለት ነው። ሁሉንም ነገር አጠናቅቄያለሁ፣ ወደ ቤት ትገቢያለሽ ብላ ለሉላ ነገረቻት። እንግዲህ ወንበዴው ደውሎ ለቲጂ ስራው ተጠናቋል አላት። ሱራፌል ደግሞ ስልክ እየደወለ ነው ለቤዛ። ቤዛ ግን ልታነሳለት አልቻለችም፣ ምክንያቱም ታፍና ሄደንም። መጀመሪያ ራሱ ቀፎኝ ነበረ፣ ዝም ብዬ አላያትም፣ ምን ሆና ይሆን እያለ ከበሩ ላይ ወጥቶ እየተንጎራደደ ነው ያለው። ሱራፌል በጣም አስቧል። እንግዲህ ታፍና ህይወት ተወሰደችበትን ሞባይሏን ወርውራውት እሷን አፍነው እንደወሰዷ ታውቋል። ሱራፌን እንግዲህ ቤዛና ስራው እያንገላቷት ይገኛሉ። እንግዲህ ሰርፕራይዝ፣ ቤዛ በጣም አምሮብሻል። ይመስለኛል ባልሽ ጋር እያከበራችሁ ነበር አመታታችሁን፣ እያለች እንግዲህ እያለቻት ነው ቲጂ። ቤዛ ደግሞ እየተናደደኝ ነው ሰዓት ላይ ያለሽ ቆይ አንቺ ከእኔ ምንድን ነው የምትፈልጊው? ነፍስሽን። ወይ ጉድ! ቆይ እኔ ምንድን ነው የምትፈልጊው ስትላት፣ ነፍስሽን፣ አሁን የምትመጻደቂበትን ሀብት በእጅ አስገባዋለሁ አለች። ይህች መናጤ ጓደኛ ማለት ነው። ከእንደዚች አይነት መጥፎ ጓደኛ ላይ ይጠብቀን። ለዋን ለዋን፣ የዋህ መስላ ውስጡን ውስጥ እባብ የምትጫወት ባለጌ ሴት ሙሉ እነጥቀሻለሁ አልገባኝም ቆይ ማን ነው ከዚህ ጀርባ ያለው አይ ሱራፌል አሁን ፍቅር ፍቅር ስላለ ብቻ የዚህ ጨዋታ አሸናፊ እሱ የሆነ መስሎታል አሳሳ ቋንቋ የመጥፎ አሳሳብ ልቡ ትክን ያለ የተበደለ አሳሳብ ነው የሚመስለው እሷ ግን ምንም በደል አላገኛትም በቤዛ በጣም የሚገርም ነው ለምን በሱራፌልም ትቀናለይ በሀብቷም ትቀናለይ በሁሉ ነገሯ ትቀናለይ ከሚቀና ጓደኛ መራቅ ጥሩ ነገር ነው። ቤተሰብ ማስተር ኦፍ እሺ፣ የታቀደልሽን ብታቂኝ ኖሮ ፍቺኝ አትይኝም ነበር። ፈልጎ እሱም ነበር ታዲያ። ስለዚህ አድርገዋ ምን ትጠብቂያለሽ? ወይ ጉድ! ለመሞት ግን በጣም የቸኮልሽ ትመስላለሽ። ለነገሩ የድመት ነፍስና ያለሽ መቸ ማትሞችም። ምክንያቱም ብዙ ጊዜ ለመግደል ተባብረንብሻል ግን አልሞሽም። እያለች አትገኛለች እኔ ጋር የለም ታውቀንሻ ግን፣ እኔ ለአንቺ ራሴን አሳልፌ መስጠት ብቻ ነበር የቀረኝ። ልብስ ይዤልሽ ስለምመጣው ልብስሽንና ጌጣጌጥሽን እንዲሁም ደግሞ ስልክሽን ታውሽኛለሽ፣ እንግዲህ ልብስሽንና ጌጣጌጥሽን ትሰጭኛለሽ፣ እዚሁ ጥሩ ጊዜ ታሳልፊያለሽ ብላ አፏን ተብትባ አስራት አለይ ልብሷንና ጌጣጌጧን ይዛ ሄዳ፣ እንግዲህ እህቷን ልታለብሳት ነው ማለት ነው ይች መናጤ። በሰላሙ አይደለም የሆነ ነገርማ ሁናለች እንጂ፣ እያለ ሮቤል ነው ይህንን የሚያደርገው፣ እያለ ይገኛል ሱራፌል። አለበት የእኔ ስልክ ላይ ደወልከው ሚስቴ አንድ ነገር ትሆንና እንደማያውቀው አታስመስል። እንግዲህ ሮቤል ጋር ደውሎ ሱራፌል ሚስቴ የት ናት? ሚስቴ ካልመጣች እራስህን ነው የምበጥሰው፣ እያለ ሮቤልም ያውቀው ነገር የለም። እንግዲህ እንደማታምነኝ ያውቃለሁ፣ ግን አሁን የትናንት ቤዛ እያለው እየነገረው ነው። የለችም እያልኩ ሮቤል ከዚህ በላይ ትግስቴን ባትፈታተነው ይሻላል። መቼም ቤዛን የሆን ነገር አርጋት በእኔ እያላከክ ነገር ልሰጥ ይችላለሁ። ቤዛን ግን ተዋት በቃ። ምን አለህና ነው ያለችህም፣ ቤዛ ነበረች እሷም ተወስዳበሃለች፣ እያለው ይገኛል። ሄሎ ሄሎ ሲለው እንግዲህ ስልኩን ጆሮው ላይ ጠርቅሞበታል። በሚገርም ሁኔታ እንግዲህ ቤዛ ጠፍታለች እያለ ነው እንግዲህ ሩቤል ሉሲ አንሹ ስልኩን እያለ ነው። ቤዛ ጠፍታለች ምን ማለት ነው እያለ ግራ ገብቶታል ሩቤል

አንቺ ህክምና እንዳለ ሆኖ አሁን እዛ ቤት የምገባበት በቂ የሆነ ምክንያት አለ። ያን ታዊ ልጅ እንግዲህ እህቷን መሆኗን አክስቷ ተናግራለች። ሳይጎዷት እንደርስላት ነበር። ለምን እስካሁን አትናገርሽም? አክስቴ እያለች አትገኛለች። የመጀመሪያ ቀን ቤዛ ገለዋት ይሆናል ስትለኝ በጣም ነበር ያዘንኩት። ለዛች ምስኪን በጣም አለቀስኩ። እንግዲህ በጣም አዝኜ ነበር። ልጄ ሞተች ስትለኝ በጣም አዝኜ ነበር። ደግሞ ተመልሳ ልኖርም ትችላለች ስትል ልብ የተደላደለ እያለች እንግዲህ እየነገረቻት ነው። በመጨረሻው ሰዓት እንግዲህ እህቷ መሆኗን መናገሯ ጥሩ ነው ብላችሁ ታስባላችሁ? እንግዲህ ለቤዛም አላህ ይድረስላት። እንግዲህ ከጫፍ ከደረሱ መመለስ የለም እያለቻት ትገኛለች። ይህ ቀሚስ ምንድን ነው? እያለች ወይን፣ የቤዛ የእህትሽ ቀሚስ ሲሆን እንደ ይሄ ነገር እያለች ትገኛለች። የሚያምር ማዛሽ የተቀባ ቀሚስ። ስለዚህ እርግጥ ትጅላ ነገር አትፈልጋለ ይጅን እንግዲህ ስለ እህቷ በደንብ እያጣራች አትገኛለች። ወይዘሮ ቲጂ ደግሞ ጠዋት እናወራለን እያለች ትገኛለች። በነገራችን ላይ ዶክተሩ ከቤዛ ስናነሰ፣ እንደውም ከእሷ የሚበልጥ ገንዘብ አለው። እርግጠኛ ሆኜ የምነግርሽ እሱ ነው። ግን ደግሞ በህይወት መቆየቷ የሚወሰነው በእንጂ ነው። ማለት እንደነገርኩሽ ቤዛን ለማስመለጥ ከዶክተሩ ጋርዶች ጋር ተነጋግሬ ጨርሻለሁ። እንግዲህ ቲጂ፣ ቆይ፣ ለምንድን ነው ቤዛ የምታሳዝንሽ? አክስትሽ ምንድን ነገረችሽ ስትላት፣ ምንም ነገር አልነገረችኝም፣ ግን ልጅቱ በጣም ታሳዝነኛለች አለች። ወደዛ ቤት ስንሄድ ምንም ገረሚሽ ነገር የለም አይደል? አዎ፣ ምንም ነገር ግራ አይለኝም። በቃ ጀምረው፣ ከአሁኑ ሻሁን እየጀመርኩ ነው። ምናልባት ቤዛ በሕይወት መኖሯን ስላወቀች ይሆን። ማለት ነው ቤት ማስገባት ፈልጋለች። እንግዲህ እጅ ጉደኛ። ቲጂ ጸጉር ቤት መሄድ አለብን፣ እንደ እሷ ጸጉርሽ መሰራት አለበሽ ብላ ወስዳታለች። በሚገርም ሁኔታ እንግዲህ መላውን እየዘየዱ ይገኛሉ። የቤዛ እህት ቤዛ ነኝ ብላ ልገባ ነው። እንግዲህ ሱራፌል ምንም አላወቃትም ማለት ነው። ጸጉሯንም እንደሷ ተሰርታ ልብሷን የሷን ልብስ ለብሳ ስመጣ በፍጹም አላወቃትም። እንግዲህ ምን ማድረግ እንዳለብኝ ግራ ሲገባኝ ለቤዛ ደወልኩላት እንጂ የሚፈጥነው እንግዲህ ይህ ነገር ባይዋጣልህም ቤዛ እንደኔ ይሁን። በኋላ የምታከብረው ሰው የላትም። ቤዛ በህይወቷ ትልቅ ውለታ ሰርቼላታለሁ እያላ ትገኛለች። እሱ ግን አሁንም ለእኔ ጥላቴ ነሽ እያላት ይገኛል። ጠላትሽ ለማፋ ብዙ ሞክረሻል። ሰማ ማንም ብታምናችል አንተንም ጨምረው ማለት ነው ሽ ትሰማለሽ። አሁን ቤት ለቀሽ ውጭ

እንዴት ልበሽ? ዶክተር ሽ ሉላ ግራ ተጋብታለች። የሚነግራት ሁሉ ግራ እየገባት ነው። ምክንያቱም ቤዛ ትናንትና ማታ እንደጠፋች እያረጋገጠ ትገኛለኝ። የሆነ ሰው ማታ አስገድዶ እንደወሰደች ነው የሚሰማኝ እያላት ይገኛል። እሷ ደግሞ ምን እያለች ነው? ግራ ተጋብታለች። ዛ እንደተጨነቅሽ ይገባኛል አክስቴ እንግዲህ ሉላ ለአክስቷ ደውላ እየተነጋገሩ ይገኛል። ሰት ሁለት ቀርም ምን ቤዛ ላይ ይወጣለች አጋግጫለሁ። ቲጂው እንደነገረችኝ ከሆነ ደግሞ ያ ጠላቷ የተባለው ዶክተር ነው ከተኛ ገጣት ቲጂ አለችኝ ያልኩሽ እንጂ እኔ ማ እርግጠኛ ይሆናል። እንግዲህ ሉላ ሉላን አክስቷ ጋራ ስለ ቤዛ ሲያወሩ ስሰማ ድሮም እንዳወቅሽ ገብቶኛል እያለኝ ትገኛለች። የሚያሳዝነው ነገር ዋይ ጉድ! ቤተሰብ ነቃችሁባት። ይቺ ሸይጣን ማለት ነው። ላይክ ሰብስክራይብ አድርጎኝ እንዲህ አጠር መጠን ባለመልኩ ቤዛን ይዤ ላችሁ መጣለሁ ማለት ነው። አስር ደቂቃ ጥር ምጥን አርጊ፣ ጅላችሁ መጣለሁ። ትኩስ ትኩሱን ሰብስክራይብ ላይክ አድርጎኝ ስለተከታተላችሁ ያመሰግናለሁ። ባይ ባይ።